ጭንቅ ነው። እዚህ እግዚአብሔር ከላይ እስከታች ይፈታል ይፈታል። እንግዲህ አትጨነቅም፣ አትታሰርም፣ ግራ አትጋባም። ምትሞት አይመስልህም። እሺ አይገልህም። ጠላትም ካንተ ላይ ይበጣጠሳል። በህይወት ትኖራለህ። እግዚአብሔር ማዳን ተናገራል። ከእግሮቹ ጀምርና ከእግሮቹ ከዚህ ጀምረ እስራቱ በጠቅላላ ብጥስ ሳጥለው እስራትን ጨርስ። ከእግሩ ጀምራ ጨርስ። ቶሎ በል ጨርስ። እስራትን ቶሎ በላ። ኃይልን በጠቅላላ ጨርስ። ከእሱስ ጨርሳ አልኩ እኮ፣ በኢየሱስ ምን ያዘዝኩት? ቶሎ በላ። ከእግሮቹ ጀምርና ከዚህ ጀምርና በጥስ። እስራትን በጥስ። እስራትን ዘመኑን ያሰርክበትን ህይወቱን ያሰርክበትን አይምሮን ያሰርክበትን በጥስ። አንቀጥቅጦት ይለቋል። አንቀጥቅጦት አንዘፍዘፎ ይለቋል። እሳት ነው ሰውነቱ ላይ የተለኮሰው። የስ ቶሎ በል እንዳለ ሙሉ ሰውነቱ ሰውነቱ ላይ ስርዓትን ብጥስጥስ ቶሎ በል። መላ ሰውነቱ ላይ ከመላ ሰውነቱ ላይ አርገፍግፈ ቶሎ በል በኢየሱስ ስም አፍ አውጣ ቶሎ በል ኃይል እንዳለ በጠቅላላ አውጣ አርገፍግፈ ቶሎ በል እንጂ ቶሎ በል ጊዜ የለኝም እኔ። ያው ካታ ጋር ቶሎ በል ቶሎ ቶሎ ቶሎ ቶሎ ቶሎ አርገፍ ከፈ ጨርሰ ጥለው ሆኖ የምትሄደው ቶሎ በላ በሀይል በኢየሱስም እ እ እ ጨረስክ ቶሎ በል በኢየሱስም ጣለው እና ሄዳው በኢየሱስም ቶሎ በል ጣለው እና ሄድ በኢየሱስም ጣለው እና ሄድ ዘመኑን አታስርም፣ ህይወቱን አታስርም። ራፍናት ቶሎ በል ጣለው እና ሄድ በኢየሱስም ጣለው እና ሄድ በኢየሱስም ጣለው እና ሄድ ጣለው እና ሄድ

የእጅን ሥራ የሚበላ ጉልበትን ሚበላ አቅምን የሚበላ መከናወንን የሚበላ ዛሬ ብጥስ ጥስ ብሎ ካንተ ላይ ይሄዳል። አሜን። ይው ከእግር ጀምሮ እሳት ይገባል አንተ ውስጥ ብጥስ ጥስ ብሎ ይሄዳል። ትከናወናለ። ትባረካለ። ይሄ ታዞልሃል። እሺ። አሜን። እሳት እሳት ይገባል። አጥንቶች ውስጥ እሳት ይገባል።

ያዙልኛውን አስተኛው። ለጌታ ክብር ስቶ እንደ ደህና ነሽ? የእግዚአብሔር ኃይል ባንቺ ላይ ይሆናል። ይፈታሻል። ይፈታሻል። የሆነ ሸክም ተሸክመሽ ነው የወጣሽው። ይራቅ። እዚያን እጆቻችሁን አንሱና በኢየሱስም በሏት ተሰበረ በሏታ በኢየሱስም በሏታ። ተሰበረ በሏታ። እስኪ እግዚአብሔር ሰዓት እንዴት እንደሚፈታ እዩ እዩ። እኔ እጅጭኛ አይደለም፣ መንፈስ ቅዱስ እራሱ እንዴት እንደሚፈታ እዩ እዩ። ለጌታ ክብር ጨርሳችን አትነሳ በኢየሱስ ስም።

ኢየሱስ ያድናል እስቲ በደንብ አሜን በሏ አሜን ነይ እስቲ እኔ እናጸልልሽ አሉ አንቺ ነይ ማን ነበር ስምሽ እሺ ነው እነዚህ ፈታሻችሁ ጌታችን የሆነ እንደ ጥላ ያለ ነገር ከላይ ሲነሳ፣ በእሷ ትክክል ያለ ነገር ከላይ ይነሳል። ተሰማረ ከዚህ በኋላ ከመሬት ተነስተሽ አልክሽ አልክሽ አይልሽም። ከመሬት ተነስተሽ ተቆጭ ተቆጭ አይልሽም። ከመሬት ተነስተሽ የሆነ ነገር አድርጊ አድርጊ አይልሽም። ሄዶ በቃ ማነበር እንደዚህ ጸልልሻል ይነሳል፣ ካንቺ ለሽ አንቺ መርገም ይነሳል። ከዛ በኋላ ጤናሽ ሰላም ይሆናል። ደስታሽ ሰላም ይሆናል። ሳቅሽ ሙሉ ይሆናል። ተግባባ አባርሲ ሲራካ ይኒ

እኔ እና እሷ ተግባብተናል። ተርጉሙላችሁ። ሰውነቴ በጠቅላላ ላይ ቀዝቃዛው አፈሰሳል። አልደፋንባት ማየታችኋል። ኢየሱስ ያድናል እና ኔክስት አንቺ ማንበር ስምሽ ኪዳን ያድሳል። እሺ፣ እሺ። የተሰበረ ኪዳን ነው ያለው እ የተሰበረ ኪዳን ነው ያለው። እግዚአብሔር በኪዳን አቅጣጫ መለኮታ እጁን ይዘረጋል። እሺ። ከዚህ በኋላ እረፍት ነው የሚሆንልሽ፣ ሳጥ ነው የሚሆንልሽ። እሺ፣ እሺ። ይሄ ልክ ምንድነው ብቻውን ዞሮ ወደ አልጋ ሰው ልክ በእንደዚህ አይነት የልብ ስብራት ሀዘን ውስጥ የሄድሽበትን መንገድ ኮዙን ጭምር እንኳን እስከማታቂ ድረስ ነው። በኪዳን ምክንያት ልብሽ በጣም የወረደ ልክ ነው አይደል? እግዚአብሔር ለሕይወት ለዘመንሽ ለመንገድሽ ከዚህ ማታ ጀምሮ ካሳ አረጋ። ሞገስ ነው አንቺ ላይ የሚፈሰው። ከሚፈሰው የሞገስ ዘይት የተነሳ ተስማ እሷ ነበረች እንደ ይባላል እንደው አጥንቶቿ ውስጥ ነው እሷ እሳት የሚገባው። በደንብ ያዙኝ። ጌታ ካሳ ላይ ያደረግላት ነው እሳት ግላናስናት ምን ተሰማሽ? ደስታ ተሰማሻል። ነገሮችን መታቶ መታቶ መታቶ ባዶሽን አስቀርቶ ምንም እንዳይኖርሽ አድርጎ ሰው እንዳይኖርሽ አድርጎ ከነገሮች ሁሉ ለይቶ በአደባባይ አዋርዳታል ብሎ ተማምሎ የነበረው እግዚአብሔር በአደባባይ አዋርዶ በአደባባይ ለክብር ያደርግሻል። አሜን። በሰላም ከእግርሽ ጀምሮ እስከዚህ ድረስ የሚታወቅ የእግዚአብሔር መፈታት አንችልም። ታግባብታና ተግባብተና በጌታዬ በኢየሱስ ከእግሯ አንስቶ እስከ ጭንቅላቷ ድረስ በላይዋ ላይ ከአንቺ ያልፍና አሁን አንቺ ስትፈቺ ልጆችሽ ይፈታሉ፣ ያልፍና ባለቤትሽ ይፈታል፣ ያልፍና ቤትሽ ይፈታል። ሙሉ ቤታችሁ ላይ ነው መፈታት የሚሆነው። እሺ፣ ስቴጂ እስራት አይቀጠልም። ስቴጂ እስራት ያወጁብሽ ታስሮ ነው የምታገኘው። አዋጅ ሲገለበጥ ነው ማየው እሳት ሳም በደምብ ያዙልኝ። እሺ ጌታ አለኝ ምራፏን እቀይራለሁ አለኝ ከልቧ ላይ ሐዘን አነሳለሁ አለኝ ደስታ ይዛው ደቤቷ ትገባለች። አለኝ ይሄን የሚያደርግ እጄን ደግሞ በላዩ ላይ አምጥቻለሁ አለኝ ጌታ እሳት ፈታ እየፈታ ስለሆነ ነው። ከቻላችሁ አስተኙልኝ እዛው። ይህን ዶክተር አይፈታም ሳይንስ አይፈታም። ይሄን የሚፈታ መንፈስ አለን ብቻ ነው። ኢየሱስ ያድናል። እሷንም ልጆቿንም ቤቷንም ሊያናውጥ ወጥቶ የነበረ ነው እየተበጠሰ ያለ ትሆናለሽ። ዛሬ አንተ ላይ የበረከት ዘይት አፈሳለሁ። ነገር ሁሉ ይፈታል። ከዛ ለበረከት ትሆናለህ። ከዛ ያው ለጌታ ታምነት ትኖራለሽ።

እስቲ ቀና በላን። እ አንዳንዴ አሁን ጥሩ ነኝ ደና ነገር ላይ ነኝ፣ ነገሮች የተስተካክሏል ስትል እየመጣ ይመታብሃል። እየመጣ ወደኋላ ይመልሳል፣ ወደ ጀመርክበት ይመልሳል። ከዛ አልፍ ያለው አሁን ጥሩ ነው አሁን ደና ነው አሁን ሳልሻገር አልቀርም ስትል ይመልስህ እና እንደገና ከአዲስ ትጀምራለህ። ከዚህ ማታ ጀምሮ አታገኛል። ሰዎች እግዚአብሔር ኬላውን አንስቶታል። ለበረከት ነው የምትሆኑ። አንተ እግዚአብሔር አለኝ። የበረከት ቅባት ነው ማለፍ ያልቻለው ኬላል አሳልፈዋለሁ አለኝ ጌታ ሲለ ጌታ ክብር። ለበረከት ነው በቃ አንተ